ሰላም ጤና ይስጥልኝ፣ ተመልካችና አድማጮች፣ ለሰዓቱ መደመጥ ያለባቸው መረጃዎችን አጠናክረን ይዘን ቀርበናል። በተለይ በልዩ ሁኔታ ከምንመለከታቸው መረጃዎች በመተከል ዞን በሰሜን ሱዳን ድንበር መሽጎ የነበረው የመንግስት የሰላም ጥሪ የተቀበለ መረጃ አለ። ይህም በዋነኛነት የምንዳስሰው ይሆናል። እንዲሁም በምዕራብ ጎጃም ዞን ቡሬ ወረዳ ሲታጥቆ ሲንቀሳቀስ የነበረ ሻለቃ ስናይፐሩን እንደያዘ የመንግስት የሰላም ጥሪ ተቀብሎ ገብቷል። እንዲሁም ኮሎኔል ረሽድ የተ

እያጧጧፉት ይገኛሉ። የውሸት ዜና ማሰራጫ እሱን ጉዳዮች የምንዳስሰው ይሆናል። አዲስ የሆናችሁ ሰብስክራይብ ሰዎች፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን ስንገባ በሰሜን ሱዳን ድንበር አካባቢ በመቀመጫውን በማድረግ በቤኒሻንጉል ጉሙዝ ክልል በመተከል ዞን ሲንቀሳቀስ የነበረው በርካታ የታጣቂ ኃይል መንግስት ባቀረበው የሰላም ጥሪ መሰረት ከአመራሩና ከነትጥቁ እጅ መስጠቱ ታውቋል። እጅ ለሰጡት ታጣቂዎች ደማቅ አቀባበል ተደርጎላቸውን ታጣቂዎች መንግስትም ለሰላም ማጽናት ያለውን ቁርጠኝነት አድንቀው ሰላምን አማራጭ እንዲጠቀሙ ያሳየ ባለው ትግስ ምስጋና ማቅረባቸው ተገልጿ ማለት ነው። በተለይ ቡድን በሰሜን ሱዳን ድንበር አካባቢ መቀመጫውን በማድረግ እንዲሁም በሰሜን ሱዳን በሚገኘው ኃይል በሱዳን ማለት ነው ድጋፍ እየተደረገለት እንደነበረ ነው የተገለጸው። ውዲ ቻና ቤተሰብ ተከታታዮች ለሰላማችን ጽኑ አቋም እንዲኖር መልክታችን ማስተላለፍ እንፈልጋለን። በምዕራብ ጎጃም ዞን ሌላኛው ጉዳይ ቡሬ ዙሪያ ወረዳ የመንግስት ሰላም ጥሪ አማች ተቀብሎ ገብቷል። በረከት አስረስ ተብሎ የሚታወቀው ጉልክም ቀበሌ ሲንቀሳቅስ የነበር አንድ ስናይፐርና የሻለቃ ማሪ እንደነበር የጎቻ ሲሶ ነፍሴ ወረዳ በዋነኛነት መንቀሳቀሻው እንደነበር ነው የተገለጸው። ስለዚህ ሲገባ አንድ ስናይፐርን እዞ ነው የገባው። እንዲሁም የሻለቃ ማሪ እንደነበር ነው። ሌላኛው ጉዳይ አላይ አየናቸው የሚባሉም በተመሳሳይ መልኩ ከዚህ ከጓዱ ጋር አንድ የቃታ መሳሪያ በመያዝ የመንግስት የሰላም ጥሪ ተቀብሎ ገብቷል። ሌላኛው ጉዳይ በደብረ ማርቆስ አካባቢ ዙ 23ን በመያዝ ከመከላከያ ወደ ፋኑ ተቀላቀለ እየተባለ ኮሎኔል ሪሽድ የሚባል እንግዲህ እንደ ሶሻል ሚዲያ የሽፋን እየሰጡት ይገኛል። ምዕራብ ሸዋ አካባቢ የሚንቀሳቀሰው የቴዎድሮስ ኮር ዋና አዛዥ ሲሆን ኮሎኔል ሳይሆን ብርጋዴር ጀኔራል ነው ጋር ሌተር ጀኔራል ብርሃኑ በቀለ ደግሞ የሰሜን ምዕራብ እዝ ዎ አዛዥ ነው። ደብረ ማርቆስ አካ የሚንቀሳቀሰው ደግሞ የስድስተኛ እዝ የሚመራው በሜጀር ጀነራል ብርሃኑ ጥላሁን መሆኑ የታወቀ ጉዳይ ነው። ዲቻና ቤተሰብ ተከታታዮች አንዱን እውነት በአንዱ ውሸት በመደባለቅ እንግዲህ የሚመጣ ለውጥ አይኖርም። በትናንትናው ዕለት እንግዲህ ያ ልጅ በዴንጋ እጅ በማንተራስ እንግዲህ እጅን ጆሮን የቆረጠው ልጅ መንግስት በቅርታ ሲገባ ከስልኩ የተገኘ መረጃ ነው። ሙሉ መረጃቸው ከስልካችሁ የተገኘ ጉዳይ ነው። ምን ያህል አሰቃቂ ጉዳይ እየሰራችሁ እንደሆነ የሚያሳይ ጉዳይ ነው። ብልጽግና ሰርጎ አስገብቶት ነበር ምናምን። ይሄ ይሄ እውነት ማን ያምናል? ይሄ እኮ ውሸት ነው መቶ ፐርሰንት ከፍ ያለው ደሴ ለምሳሌ እርምጃ ሲወሰድበት የብልጽግና ሰርጎ ገብ የመሳፍትን ልጅ እርስ በርሳችሁ ሲሸኙት ብልጽግና ሰርጎ ገብ ይህ ወንዝ አያሻግራችሁም። በቃ እውነቱን እውነቱ መነጋገር ያስፈልጋል። ፎቶሾፕ ምናምን መስራት ቀላል ነው። ኢሜጅ አምጦ መለጠፉ ቀላል ነው። ምሰጡ ማስተባበያ መሬት የወረደ አይደለም። ልጁ ከስልኩ የተገኘበት መረጃ ነው። በተደረገው ጥናት መሰረት በቃ ይህ ቴክኖሎጂ ጉዳይ ነው። ስለዚህ ምን ያህል ፋኖ የሚሰራበትን ሴራ በግልጽ ያሳየ ጉዳይ ነው። አሳፋሪዎች አሳዛኝ ጉዳዮች ናቸው። በጣም ሰብአዊነት መላብስ ያስፈልገናል። እጅግ የሚያሳፍር ጉዳይ ነው። ሌላኛው መረጃችን ቡግና ወረዳ ለሁለት ዓመት በላይ በጽንፈኛው ተይዘው የነበሩ ተሽከርካሪዎች፣ የተለያዩ አልባሳት በ61ኛው ክፍለ ጦር በቁጥጥር ስር መዋላቸው ተገልጿል። እነዚህ በርካታ በተደረገ ጥምር ኦፕሬሽን ከሁለት ዓመት በላይ ተይዞ ለህዝብ ላልሆነ አገልግሎት ሲጠቀምባቸው የነበሩ ተሽከርካሪዎች በሙሉ በሙሉ ማስለቀቁኝ ተገለጸ። በመሆኑም ከወረዳው ዋና መቀመጫ ከሆነችው አይነ ቡግና እና ቆረቀ ቀበሌ በተደረገው ጥምር ኦፕሬሽን ስራ በጽንፈኙ ተይዘው የነበሩ በርካታ ማቴላዎች በቁጥጥር ስር መዋሉ የ61ኛ ክፍለ ጦር አዛዥ ኮሎኔል መለሻ አሻግሬ ገልጸዋልም። በተደረገ ኦፕሬሽን ጽንፈኞች ሲጠቀምባቸው የቆዩ አምስት መኪናዎች፣ አምስት የሞተርሳይክሎችና እንዲሁም የተለያዩ የቃታ መሳሪያዎችን እንዲሁም ኮምፒውተሮችም አራት መቶ የጽንፈኛ ኮማንድ አልባሳቶችም እንዲሁም ደግሞ ፍሬሞች የተለያዩ ለነ ዘመንና ለተለያዩ የከፍተኛ የፋኑ መሪዎች ለሚባሉት ፕሮሜሽን የሚሰራባቸው በቁጥጥር ስር ውለዋል። ይሄ ርዝራዡ እንግዲህ እየጸዳ ይገኛል። በምዕራብ ሸዋ ዞን ሜታ ወልቂጤ ወረዳም ነፍጥ አንግተው የሕዝብን ሰላም ሲነሱ እና ልማትን ሲያደናቅፉ የነበሩ የሸኔ የሰላም አማራጭ በመቀበል የቡድኑ ምክትል መሪጃል ቦሪሳ ጨምሮ ዘጠኝ የቡድኑ አባል ከነሙሉ ትጥቃቸው እጅ መስጠታቸውም የክፍለ ጦሩ አዛዥ ኮሎኔል ጸጋዬ ብርጌ ገልጸዋል። ማለት ነው። ዋና አዛዥ ክፍለ ጦር በተሰማራበት ግዳጅ ቀጠና አመርቂ ውጤት እያስመዘገብ መሆን ጠቅሰው ለሕዝብ አለና ለሀገር ልማት ደህንነት ሲባል በጫካ የሚንቀሳቀሱ አካላት የሰላም መንገድ መከተል እንዳለባቸውም ጨምሮ የሰላምን ጥሪ አስተላልፏ። ማለት ነው። ይህ የሸኔ ታጣቂዎችም በሌላኛ መረጃ እየገቡ ይገኛሉ። የሚጠቅመው የሚበጀው ለክልላችን ሰላምና ሰላም ብቻ ብቻ ነው። በነፍጥ የሚመጣ ለውጥ አለመኖሩም በሸኔም በፋኑም እርምጃ እየተወሰደ መሆኑ አንዱ አመላካች ጉዳይ ነው። ኢትዮጵያውያና ትውልድ ኢትዮጵያውያን ባለም ያላችሁ ሁሉ ለሰላማችን የሚያስፈልገው ሰላም ብቻ ነው። የውሸት ፕሮፓጋንዳ በመስራት የሚሰጠው የሶሻል ሚዲያ ሽፋን ወንዝ አያሻግርንም። አዲስ የሆናችሁ ሰብስክራይብ ሰኖች ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነት ይውደም፣ ሰላም ለሀገራችን ያደርግ በተለይ በሰሜን ሱዳን ድንበር አካባቢ ሲንቀሳቀስ የነበረው በመተከለው ወረ ዞን ዋነኛ መንቀሳቀሻ የሆነው በቢሻንጉል ጉሙዝ ላይ እንግዲህ ሰላም ሲነሳ የነበረው የመንግስት ሰላም ጥሪ ከተቀበሉት አንዱ እጅግ ደስ የሚልና ደስ የሚል ጉዳይ ነው። በተለይ ታጣቂ ቡድን ይህ ታጣቂ ቡድን በሱዳን የሚደግፍ ነው። እንደነ አልቡርሃን የተባሉ አሸባሪ አይነቶች ማለት ነው። ኤኖልዌይ አልቡርሃን አሁን በራስ በራሱ የውስጥ የቤት ስራ ከፍተኛ የሆነ ራስ ምታት ሆኖበታል። ነገር ግን እነዚህ ናቸው ለጎረቤት ሀገር ሰላም የማይሰሩ ለራሱ ደግሞ የሰላም መረጋገጥ የማይሰራ። ይህ ነው እንግዲህ ታጣቂ ቡድን አሁን የመንግስት የሰላም ጥሪ ተቀብሎ የገባው። ውድ ኢትዮጵያውያንና ትውልድ ኢትዮጵያውያን ለሰላማችን እንስራ፣ ልማታችን እናፋጥን ሰፊ አግሪካልቸር የግብርና ስራ ኑሮን ግን በድህነት ምን ማቅቅ ኛ ነን። በማዕድን የበለጸገች ሀገር ሁና በድህነት ምን ማቀቀኛ ነን። ለምን የሰላም ጦት በፖለቲካ ብልጽግና ወይም እድገት የሚመጣ መስሏቸው ነፍጥ አነስተው ጫካ የገቡት ናቸው። ይህን ሀገርን የሰላም ጦት ውስጥ የከተቱት የምንሰጠው ሽፋን አራት ኪሎ በመግባት ሀገር መለወጥ አይቻልም። የሀገርን ድህነት ማላቀቅ አይቻልም። ማላቀ የሚቻለው በሰላምና በሚሰራ ሰው ብቻ ነው። ስለዚህ እናንተ ታጥቃችሁ ያላችሁ የሸኔፋን ምና የምትሉት ይብቃችሁ። የትም አትሻገሩም፣ የትም አትሻገሩም። የውሸት ሶሻል ሚዲያ አንዴ ጀነራሉ፣ አንዴ የብልጽግና ነው በማለት የምታመጡ ነገር አያሻግራችሁም። አሁ የትናንትናው ልጅ የወጣው የሶሻል ሚዲያ እሽፋን ከራሱ ስልክ የተገኘ ነው። ጉዳችሁ እየወጣ የሚገኝ ጉዳይ ነው። ስለዚህ ውድ ቻምፒዮኖች መልካም ቀን እንዲሆንላችሁ እመኛለሁ።